ተመልሰናል ተመልካቾች። በዚሁ የምናልፈው ለዜና መጽሔታችን ወደ ተዘጋጁ ስፖርታዊ መረጃዎች ይሆናል። መረጃዎቹ ሊያደርሰን ኪዳነ ማርያም ብርሃኔ እዚህ ስቱዲዮ ተገኝቷል። ኪዳነ ማርያም መልካም ቆይታ። አመሰግናለሁ ነው። ተመልካቾች እንደምናላችሁ ከአሚኮ የቀን ስፖርታዊ ዜኖቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። የባህር ዳር ዓለም አቀፍ ስቴዲየም የግንባታ ሂደት በማዘውተሪያ ስፍራዎች ረገድ ለኢትዮጵያውያን ባለሙያዎች የእውቀት ሽግግር እያስገኘ መሆኑ ተነገረ። በግንባታ ሂደቱ የተሳተፉ ኢትዮጵያውያን ባለሙያዎችም ሌሎች ስቴዲየሞችን ለመገንባትና ለመጠገን የሚያስችል እውቀት መቅሰማቸውን ለአሚኮ ተናግሯል። መልሰው ጥበቡ የባህር ዳር ዓለም አቀፍ ስታዲየም የደረጃ ማሻሻያ የግንባታ ስራ ለበርካታ ዜጎች የስራ እድል ፈጥሮላቸዋል። በዚህ የግንባታ ሂደት እየተሳተፉ የሚገኙ ዜጎች ልዩ ልዩ ልምድና እውቀት ማግኘታቸውን ለአሚኮ ተናግረዋል። እኔ ስታዲየም ሰርቻ አላውቅም። ሆነ ለመናገር ግን ምንድነው አብዛኛውን ስራ ከኮንስትራክሽን ጋር ስሰራ አብዛኛው ትምህርት ነው የሚሆነ እና እዚህ ስታዲየም ላይ ያገኘሁት እውቀት ካፍን ኮንሲደር ያደረገ ስራ ነው የሚሰራው እና አንዳንድ አብዛኛው ስራ ሙሉ ለሙሉ የማናውቃቸውም ስራዎች አሉ። ለምሳሌ አሁን እዚህ ደክት አሁን እኔ ጎርጎራ አሰርቻለሁ ግን እዚህ ደክት ሲስተሙ እንዳለ የተበላሽ ስራ ነበር የነበረው። እንደ አዲስ ዲሞላይዝ እያረግ ነው እየሰራ ነው ያለው። ሜዳ የሚሰሩት ኢንተርናሽናል ባለሙያዎች ከመጡት ካከውጮች የነሱ አጋዥ ሁኜ ነው እንትን ያልኩት። ከነሱ ሙያ ለምድ ነው የሽግግር ከነሱ ያገኘውት እንትን ፓምፕ ኢንስታሌሽን ጀምሮ ሙሉ ኤሌክትሮ ቫልቭ ገጠማ ፕሮግራሚንግ ፓምፕ ፕሮግራሚንግ እና ኧርዝ ወርክ ላይ ደግሞ ፓይፕ ኢንስታሌሽን ድሬኔጅ ፕሮግራሙ ሙሉውን ከነሱ ወስጃለሁ። ብዙ ነገሮች አግኝተናል። እንደ ሀገር እንደ ኮንትራክተርም ሳይድ ያው ፕሮጀክት ስራ አስኪያጅ እንደ መሆን የመጠን ሌሎችም ከስር ባሉ ሙያተኞች ጋር ብዙ የልምድ ልውውጦች ወይም ደግሞ ሙያ ሽግግሮች ተካሂደዋል ማለት ይቻላል። ባህር ዳር ዓለም አቀፍ ስታዲየም የግንባታ ተቆጣጣሪ የሆኑት ኢንጂነር አባይነ ከበደ እንዳሉት የስታዲየሙ ግንባታ አብዛኛው ስራ በኢትዮጵያን እየተከናወነ ይገኛል። አብዛኛው ስራውን ኢትዮጵያኖች ነን እየሰራ ነው ያለ ነው። ስለዚህ ብዙ ነገሮች ሽግግር አለ ብዬ አስባለሁ። ምን ለማለት ፈልጌ ነው? ቀጣይ እንደዚህ አይነት ሜዳዎች ማዘጋጀት በሚፈለግበት ሰዓት ላይ እዚህ ያለው ክሩ ሄዶ ቢሰራ ወይም ደግሞ ሚድሮክ እንደሚድሮክ ሌላ ድርጅቶች ማውረብ ፓርትነሮ ገብተው እንሽግሩ ቢደረግ ቆንጆ ልምድ እያዛል ብዬ አስባለሁ። የስታዲየሙ ግንባታ ጥራቱን ጠብቆ እየተገነባ መሆኑን ተሳታፊዎቹ ገልጸዋል። 50 60 ዓመት የሚያገለግል ወይም ደግሞ ከዛም በላይ የሚያገለግል ተደርጎ ነው እየተሰራ ያለው ስራው። ያ ማለት ምንድን ነው? ካፍም የዓለም አቀፍ የእግር ኳስ ፌዴሬሽንም ተቀባይነት እንዲኖረው አድርገን በጣም ሜትሮሎጂዎችን እንጠቀማለን እያንዳንዷ ሜትሮሎጂ። የግንባታው ተቆጣጣሪ የሆኑት ኢንጂነር አባይነ ከበደ ስራው በጥራትና በተያዘለት ጊዜ ተሰርቶ እንዲጠናቀቅ ቀን ተሌት እየተሰራ መሆኑን ገልጸዋል። ቀጣይ ኢትዮጵያ 2029 ላይ በምታደረገው ውድድር ላይ እንደ ሀገር የመጀመሪያው ስቴዲየም ሆኖ ስለሚጠበቅ ያንን ለመወጣት እንደምታዩት ቀንም ለሊትም እየሰራን እንገኛለን። ይህም ደግሞ አናሳፍርም ጨዋታው እንደሚገኝ እርግጠኛ ሆና ነው እየሰራ ነው ያለ ነው። በባህር ዳር ዓለም አቀፍ ስታዲየም የግንባታ ሂደት እየተሳተፉት ሙያተኞች ያገኙት እውቀት ሌሎች በሚገነቡ ስታዲየሞች ላይ ለመስራት ተጨማሪ ሙያና እውቀት እንደፈጠረላቸው ገልጸዋል። ሙሉ ጥገናውንም አዲስ ሜዳም የመስራት እንትኑ ብቃቱ አለን ብዬ አስባለሁ። ከቴክኖሎጂ በስተቀር ከሚመጣ ቴክኖሎጂ በስተቀር ሙሉ ሜዳ መስራት አቅም አለና ሙሉ የእነሱ የሆነውን አቅም ሰጠውኛል ሳይሰስቱ አለማምደውኛል። ብዙ ትሬኒንግ ሰጥተውኛል። አይቸግረንም። በኢትዮጵያ ሴቶች ፕሪሚየር ሊግ 17ኛ ሳምንት ዛሬ ባህር ዳር ከነማ በሲዳማ ቡና ተሸነፈ። በኢትዮጵያ ሴቶች ፕሪሚየር ሊግ ዛሬ ረፋድ አንድ ጨዋታ ተካሂዷል። ሲዳማ ቡና ከባህር ዳር ከነማ ያገናኘው ጨዋታ በሲዳማ ቡና ሁለት ለባዶ አሸናፊነት ተጠናቋል። ለሲዳማ ቡና ከረፍት በፊት ዳግማዊት ሰለሞን፣ ከረፍት መልስ ደግሞ በዛዊት ንጉሴ ግቦችን አስቆጥረዋል። ባህር ዳር ከነማ በሴቶች ፕሪምየር ሊግ በተከታታይ ለሁለተኛ ጊዜ ተሸንፏል። በአንጻሩ ሲዳማ ቡና ተከታታይ ድል በማስመዝገብ ሂደቱ ቀጥሏል። ትናንት በተደረጉ ሌሎች ሁለት ጨዋታዎች ኢትዮጵያ ንግድ ባንክ ከድሬዳዋ ከተማ አንድ ላንድ ሲለያዩ፣ ኢትዮ ኤሌክትሪክ ሀምበርቾን ስድስት ለባዶ አሸንፏል። የላስታ ላሊበላ የእግር ኳስ ክለብ በመፍረሱ ምክንያት አካባቢው ላይ የተቀዛቀዘው እግር ኳስ ለመመለስ ያሰበ ተስፋ ላሊበላ የእግር ኳስ ፕሮጀክት ተመስርቶ የአካባቢውን ታዳጊዎች የእግር ኳስ ጥያቄ ለመመለስ ጥረት ላይ ነው። ፕሮጀክቱ ወደፊት ለሀገርና ለተለያዩ ክለቦች መጋቢ በመሆንም እየተሰራ መሆኑን አሰልጣኙ ገልጿል። ዳናይስ የተጨማሪውን እንደሚከተለው ታቀርባለች። የሰሜን ወሎ ዞን የቱሪስት መዳረሻዋ ላሊበላ ከተማን በእግር ኳስ ሲወክል የነበረው የላስታ ላሊበላ የእግር ኳስ ክለብ በታሰበው መልኩ ሳይቀጥል የብዙ ታዳጊዎችን ተስፋ ጥያቄ ሳይመልስ ፈርሷል። ይህንን ተስፋ ለመመለስ ዓመታት ቢወስድም እግር ኳስ ተጫውቶ ያሳለፈው ወጣት አምሲ ጽጌ የታዳጊዎችን ተስፋ መልሶ ተስፋ ላሊበላ የእግር ኳስ ፕሮጀክትን አቋቁሟል። በ2015 ዓ ምት ወደ ላሊበላ ከተማ አስተዳደር በመምህርነት ሙያዬ በዝውውር ከመጣው በኋላ ደግሞ የተስፋ ላሊበላ የእግር ኳስ ፕሮጀክትን በመመስረት እና እስካሁን ድረስ በአሰልጣኝነት እየቀጠልኩ እገኛለሁ። ፕሮጀክቱ ወደ ስራ ገብቶ የእግር ኳስ የመጫወት ልማቸውን የመለሰላቸው ተስፋዎቹ ደግሞ ሀሳባቸውን ገልጸዋል። ተስፋ ላሊበላ ከገባው ጀምሮ የተሻለ የአስተነፋፈ ስራቴም ተለውጓል። በትምህርቴም ጠናም ጥሩ ሆኗል። ተስፋ ከወደፊቱ ትልቅ ደረጃ መድረስ ፈልጋለሁ በኋላ ያው አካላዊ ለውጥም ነው። በስነ ምግባርም ብዙ ለውጥ አግኝቼበታለሁ። ወደፊትም የእግር ኳስ ፕሮጀክት ሌላ ከተማ ሄጄ መወዳደር እፈልጋለሁ። ተስፋ ላሊበላ ገብቼ ያገኘኋቸው ጥቅሞች በራሴ ላይ ታዳጊዎቹ ወደሚፈልጉት እግር ኳስ የመለሰው አሰልጣኝ የልጆቹም የስልጠና ሂደት ተስፋ የሚጣልበት ነው ብሏል። ተስፋ ላሊበላ እግር ኳስ ፕሮጀክት እጅግ በጣም ትልቅ የሆነ የእግር ኳስ ፕሮጀክት ነው። ይህ የእግር ኳስ ፕሮጀክት ከተመሰረተበት ጊዜ ጀምሮ ጥሩ ጥሩ ልጆችን እያፈራ ይገኛል። ልጆቹ ያላቸው የስልጠና አቀባበል እጅግ በጣም ደስ የሚል አሁን ላይም በጣም በጥሩ ሁኔታ እየሄደበት ያለው ሁኔታ ነው ያለው። እነዚህ ታዳጊዎች ወደፊት በእግር ኳሱ በሀገራችን ውስጥ ባሉ ሊጎች ብሎም በብሔራዊ ቡድን ደረጃ የመጫወት ፍላጎት አላቸው። ይህንን ፍላጎታቸው እንዲሳካ ደግሞ ክትትልና ድጋፍን እንፈልጋለን ይላሉ። አድጌ መሆን የሚፈልገውኝ ይህን ሀገር በእግር ኳስ ሆነ በስነልቦና ማበልፀግ ይፈልጋለሁኝ። እናም ሌላ ሊጎች ላይ መጫወት ይፈልጋለሁኝ ወደ የኢትዮጵያ ፕሪሚየር ሊግ ድጋፍ ከሌላ መጫወት ፈልጋለሁ። እኛ አሁን እየሰራን ባለንበት ጊዜ የማቴሪያል እጥረት ስላለ ማቴሪያል እጥረት ላይሆን ኮች በራሱ ድጋፍ ነው እየሰራ ያለንና ማሊያ ኮኑ ነኳስ ቢዘጋጅ ልንላል። ይህ ፕሮጀክት ለወደፊት በሀገር አቀፍ ደረጃ ያለውን የታዳጅ ችግር የሚፈታ ፕሮጀክት እንዲሆንም እሰራለሁ ብሏል። አሰልጣኝ ሀምሴ ጽጌ በአሁኑ ሰዓት እንደምናየው የተተኪ ችግር አለና ያን ችግር የሚቀርፉ ልጆች እንደሚሆኑ ተስፋ አድርጋለሁ። እኔም እየሰራው የሚገኘው በዛ ልክ ነውእና በተቻለ መጠን ተስፋ ላሊበላ ለወደፊት የኢትዮጵያን የእግር ኳስ ችግር ይፈታል ብዬ አምናለሁ። ተስፋ ላሊበላ የእግር ኳስ ፕሮጀክት በእግር ኳስ ታዳጊዎችን ከመያዙ ባለፈ ደግሞ በአትሌቲክስም ከአስር ዓመት ጀምሮ ታዳጊ አትሌቶችን እያሰለጠነ ይገኛል።